ስ አንድ ነገር ልጠይቅ፣ ሀይልዬ በእውነት እሱ አሁን እንደዚህ እርድ ብን እያለች ነው። ምናልባት እስኪ ምናልባት አይታወቅም፣ አንደበት ሳት ብሎ ያወራሁ ነገር አለ። የተላከልኝ ነገር ሚሴጅ ነበር ስ ማለት ነው። እና ያ ነገር ነው የረበሸኝ። እኔ አሁን እንደዚህ ማለት አልፈልግም። እዚህጋ ቁራ አደለውም ዝንብዬ የሚጮፈው ምክንያቱም እኔ የተሰማኝ ነገር ስላለ ነው።

ኦር እኔ እሱን ለመጣል ጀስት ሚዲያ ላይ ወጥቼ የተናገርኩት በጣም ወዶ ማኖ ነው፣ ጓደኛ ስለሆነ ስለከፋኝ ነው። ይሄ ልጅ አሁን አምኖች ራሱን አምኖ ተማምኖ ነው እኮ አገር አቋርጦ የመጣው አይደል እንዴ? ና ብለሽ አይደለም የመጣው። ያመንኩት ነገር ቢኖር በውስጥ መጨረስ ነበረብኝ። አንዳንዴ ነገሮች ሲደራረጉብኝ ስሜታዊ ሆኜ ነው። በጣም ቀታ ማለት ፈልጋለሁ የሌለብኝ

ሰላም ውድ ቤተሰቦች እንደናችሁልን። ያው እንግዲህ እንዲህ ባይሆን ደስ ይለኝ ነበረ። በጣም ይቅርታ ትናንትና ትንሽ በጣም መጫወጫ ነበረና እሱ ሲ እንግዲህ በዚህ አጋጣሚ አንቺን በጣም ይቅርታ ማለት ትፈልጋለሁ። ለምን በቃ በማይገባች ነገር አንቺን ተሰደብሽና ይቅርታ። እና ውድ ቤተሰቦች እኔም ነገ ልሄድ ነው። አሁን ፈለ ልታዋራን ስለፈለገች ይሄ ሄሉ ናት። ያው እሷን ሳላናግር አልሄድም ብዬ ነው እንጂ እኔ በቃ

ነገ እሄዳለሁኝ ወደ አገሬ ማለት ነው። ማታ ትናንት የተፈጠረውን ነገር አይታ ስለነበረ ፈለግ ማታም እኛን አውርታን ነበር። እና አግኝታን ለምጭች እዚህ እሱም ነገር ስለሚሄድ እኛ እንድታዋራ እንደፈለገች ከሄሉ ጋር ያለውን ነገር ፈትንም አውርቻት ነበረ። ቤት መተን ነገሮችን እንድንፈታ ስለፈለገች እሱም ይዤው መጥቻለሁ ወደ እነ ሄሉ ቤት ማለት ነው።

እንግዲህ ቤተሰብ እሱም ነገር ይሄዳል፣ ብቻ የሚፈጠረውን ነገር አብረና አይለን ፈትለ ፈትለህ ስለጠራችን እሷ ጋር ልንመጣ ነው። እዛው ሰፈርና አይለ እና ደግሞ ውድ ቤተሰቦች፣ ትናንት ትንሽ ኮሜንት አይቼ ነበርና ሄሉ በጣም እንትን ስትሏት ነበረ። በእርግጥ ባህሪው አይደለም አደለም፣ እኔ አሁን ስለተጣላን ሌላ ነገር ማለት አልፈልግም። ባህሪ አደለም፣ እንደዚህ ሰውን በዚህ መልኩ አታረግም። ግን ያው እንግዲህ እንደሰማች አላቀም። እኔ ማታ ትንሽ ለማውራት ተሞክሯል ግን

ሄሉ እንደዚህ የነሱ ሰው አይደለችም፣ እውነት ለመናገር ያው ግን እንግዲህ የሰማችሁ ነገር በጣም አናዷት ይሁን አላውቅም። ያው በዛ መልኳቱ ሰዷት ለማለት ነው። አዎ የሄሉ ማነት ያ አይደለም ሲጀመር። እንደዛ አይነት ማንነት ይኖራት ደግሜ፣ ምን ሲጀመር አልመጣም ነበር ግን፣ ያው የሰማን አዎ በተናደደች ሰዓት የምትናገረው ነው። ያው ማንንም ሰው ስለማያውቅ ነው። በዛ ላይ ደግሞ የሰማችሁም ነገር ነው። ምን እንደሰማችሁኛም ስላላወቅን ግራ ስለተጋባን ነው እንጂ ያው ሄሉ እንደዛት ማንነት የላትም ብቻ

በንዴት ስሜታዊ ሆና ነው ተናግራለች ብዬ ነው የማስበው እንጂ ከልቧ እኔንም ሆነ እሱንም አትናገርም። ብቻ ቤተሰብ ያለውን ነገር ውስጥ ገብተን ብናይ ይሻላል።

አይዞኝ እሺ እንዴት ነው በተረፈ? እንዴት ነው ምንድን ነው፣ ቆይ እኔ አልገባኝም። አይ ለምን እንደሰማችሁ እኮ ይሉ? ምን እንደሰማች? እኔ እኮ ልትነግረኝ አልቻለች። ትናንት እራሱ እዚህ በጣም ተበጣብጣችኋል የሚባለውን ሰማው?

ተጠይቃት እንድትነግረኝ አልቻለችም። ያው ብዙም አንተ አትቀየመት። ያው እሷ አንድን ሰው ከወደደች እንደ ራሷ ነው የምታየው አንድን ሰው። ያ ይመስለኛል እንግዲህ ሰው የሚወደውን ሰው ላይ ነው ቅያሜ የሚያበዛው። ስለዚህ ያ ይመስለኛል። እስኪ ነገሮችን በንግግር ብትፈቱ ደስ ይለኛል። ችግር የለም። አንተ ደግሞ ያላነሰ መንገድ አቋርጠ መተህ እንደገና

ሰው ደግሞ ለማጣላት ብዙ ነገር ያደርጋል። ይሄ ግልጽ አይደለም? ሰው ወሬ ልነግሮች ከሆነ ብያታለሁ። በጣም ተናድዳለች። እኔ አልፈርድባትም። ፈለ ችግር የለውም ነው እምቦ ልናደድ ይችላል። ግን አሁን ፈለ ዘመኑ እንኳን አይደለም። ወሬ እኮ ድምጽ እንኳን ይቀናበራል በውሸት ትክክል ትክክል ሰው ለማጣላት ለማለት። አሁን በወሬ እንደዚህ የሆነች ነገ ደግሞ ድምጽ ፋብሪካው ቢልኩላት በቃ እውነት ነው እውነት ነው

አሁን እኮ ደግሞ እኛም ግራ የገባን ነገር አላወቅንም። ስለዚህ እኔም በኋላ ጠይቄያት ነበር እና መጀመሪያ፣ ከዛ በኋላ በቃ ልትነገረኝ አልፈለገችም። እሱ በቃ ያውቃል፣ አንቺም ምንም የሰማሽው ነገር አይደለም። ምን እንዳደረገ እሱ ያውቃል በቃ እና የሆነ የእሷን የተደበቀ ምስጢሯን እንዳወጣላት እኔም እንግዲህ ለማውጣጣት ብዙ ብያለሁ። እንግዲህ የዛን ዕለት አይተሻል። በዛን ሳ በምትጮህበት ሰዓት ብዙ ነገር

እስከ አዳሯ ድረስ በር አልከፈተችም። ተጨንቄም ነበረ ጥዬ ስራ ሄድኩኝ። ከዛ መጥቼ አሁን በስንት መከራ እራሳት በላ ነው ያደረችው። አስብ የዛለት አንቺ አይተሻል። ከአንቺም ጋር ትንሽ ተጋጨች። እኔ በቃ ተጨናነኩኝ። ገብቶሻል እንግዲህ ምን አይነት ደመ መራራ ናት ነው ያልኩት። በቃ በእውነት ደግሞ እኔ ሀይልዬ እንዲያደርጋል ብዬ አላሰብኩም።

ለምን በጣም ይቀራረባሉ። በጣም ጓደኛው ነው። ለሱ የምትነግረው ሚስጥ ለማንም አትነግርም። ስለ እውነት እውነት እውነት ለመናገር ማለት ነው። እና አሁን እንግዲህ እኔ በጣም ነው እኔ እኔ ያን ካልፋት ደግሞ ይባስ ወዲህ፣ እኔ ራሱ እኮ ሲጀበዛ በሚል ይ እሱ እንዲህ ነገር አረግም እንዳልል ትጫወብኛለች፣ ትናደዳለች

ለዛ ብዬ በቃ ምንድነው፣ ማን ነው እያልኩኝ እስካሁን ድረስ ቆይቼ ነበር። ትናንትና እዚህ በጣም ተበጣብጣችሁ እንደሄዳችሁ እንደው የምር ይቅርታ ነገረኝ በጥበጥ። ኧረ ችግር የለም አንተ እንግዳ ሆነ መጣ እንደ እንግዳ መቀበል ነው እንጂ እንደዚህ ማድረግማ አግባብ አይደለም፣ አግባብ አይደለም። ያው አልፈርድባትም፣ እሱማ ተናዳ ነው። ያው እንግዲህ መጥቷል፣ አንዴ የመጣውን እግዚአብሔር ይመልስ ነው የምንለው። በጣም ያሳመናት ነገር ቢኖር ነው እንጂ እሷ ትንሽም ቢሆን እኮ

ያንን እኮ አውጣታ መሆን ያለበትን ከእሱ ጋር ቁጭ ብላ ማውራት አለባት። በቃ እኔም እንደዚያ ስላት ግን በቃ ልትሰማኝ ፈቃደኛ አለባት ነው ከደባዳቤ ነው ያለችው። አንተም አትጨናነቅና አይፈልግ ምን መሰለሽ

አሁን በጓደኛ መሀል መጣላት ምናምን ያለን አሁን እሷም እንደዛ ስሜት የሆነ ካሜራ ደቅና ለህዝቡ ከመናገር እኔ ጋር መደወልሽ ምንም ነገር ደግሞ አረጋግጠሽ ሲሆን እንትን የሚለው ደስ የሚለው እኔንም ሳጠይቀኝ በቃ ደውላ ተናገረችኝ። ጆሮ ላይ ዘቀች። ሚዲያ ላይ ነው የወጣችሁ። ነገስ ነው፣ ነገስ ደግሞ ነገር በሰማሽ ቁጥር ደግሞ በጣም እኮ ከባድ ነው።

እሷ ጋር ብዙ ነገር አለ። እሷን ለመጣል እና ብዙ ነገር እንትን ስለሚል መጠንቀቅ አለብን። እኔ ብሰማ እራሷን ነው የምጠይቃት። እንዲያ ላይ ለምንወጣል? አሁን እንዴት መሰላል? አንተ ታውቃለህ። ግን እሷ አሁን እንዲህ ነገሮች በጣም በቃ በዛባት። ያም ነው እሷ እንዲህ እልከኛ እና በቃ አለ አይደል አደረጋት

ቆይ እስቲ ምን እና አንተም ብዙ ቅር አይበልህ። እንደኛ ንግዳችን አንተ እኔ ግን እስቲ አንድ ነገር ልጠይቅህ ኃይልየ በእውነት እሱ አሁን እንደዚህ እርድ ብን እያለች ነው የመጀመሪያ ጊዜ። እንደውም አንተ እንግዲህ በቪዲዮ አይተው ይሆናል።

ሶሲን ሁሉ እስከ ማባረር ደርሳለች። እኔ ራሱ በጣም ተደነጋግጫለሁ ምን ተፈጠረ ብዬ እና እስቲ ኃይልዬ አሁን እስቲ ምናልባት እስቲ ምናልባት እናንተ እንግዲህ በጣም ትቀራረባላችሁ አውቃለሁ፣ በጣም ሚስጥረኛ ናት፣ በጣም ታወራላችሁ። ምናልባት እስቲ ምናልባት አይታወቅም፣ አንድ ቤት ሳት ብሎ ያወራሁ ነገር አለ ያው ከማን ጋር ፈል አሁን መኖር አለ ስልክ እኮ አደገኛ ነው፣ እንደ ስልክ አደገኛ የለም።

የሚያውቀን ሰው ማለት እሷ ጋር አብረኸው ነው እንጂ በግል እኔና ሶስት እንኳን አውርተን አናውቅም። ነገር ነው አይደል? ከዛ ውጪ እኔ በሄለን በኩል የማውቀው ሰው ማንም ይ

በእርግጠኝነት እሺ። ሰው አንቺስ፣ የምታውቂው ነገር አለ እ በት ለምንም የማውቀው ነገር የለም። እንደዚህ የሆነችበትን ነገር ይቃት ጭራሽ ልትመልስልኝ አልፈለገችም። በፊት ቢሆን ትንሽም ትነግረኛለች ያን ነገር ከዛ አብረን እንድንፈታ ትሞክር ነበር። ግን አሁን በቃ ማንነቱን ያውቃል ያደረገውን ነገር ያውቃል። አሁንም

ራሱን አውቆ ነው መጣ ወይስ አንቺ ጠራሽ እሱ እንኳን ያው ሷን የሶስት አመት ጓደኛ ከሷ ከሱ ሌላ ማንም የላትም ገባሽ አይደል የሶስት አመት አዎ ዩቲዩበር ነው ቲክቶከር ነው ከዛ በኋላ ደግሞ ኦዲየንስም እዛው እሱ እንደሆነ ነገር ኮሜንት ላይ እንዳለ እሱ እንደሆነ ሲል ነገር ከዛን እሱ በዛ መጣ አዎ በዛ ምክንያት ያው ያለው ነገር ከዛን ደውል ደወልህላት አላደለም ማታ ነገር ሲደውልላት

ነጭ ውሃበት ከዛ አረጋገጠ ማለት ነው። ከዛ እዚህ ድረስ መጣ እና እኔ ደሞ እኔ ስለመምጣት ነው ነገር የለም ስራ ነበርኩኝ። ሲመጣ እዚህም ማንም ሄሉን ብቻ ብሎ ነው ማለት፣ ሄሉን ነው የሚያውቃት እዚህ ሀገር ላይ ሀገር ነው

ሀይልዬ ጥሩ ልጅ እንደመሆኑ ነው ማውቅ። እንግዲህ እንግዲህ እነሱ ያውቃሉ። እንግዲህ እሷ እንደዚህ የረድብን ያለችበት የራሷ ምክንያት ይኖራታል። እስቲ አሁን ትንሽ የተረጋጋች ይመስለኛል። እሷንም ደግሞ አውርተን

ምንድን ነው የሚለውን እንደው አይልዬ ብንፈታስ። መቼም ያው እንግዲህ እሷ እንዴት እንደማደርጋትም አላውቅም። በጣም ትናደዳለች ትበሳጨል። በእውነት ለእኔ ግራ ግብት ብሎኝ በቃ ነገሮችን እንደ በፊቱ መሆንም አልቻልኩም። አይ ሄሉ፣ እየሰማችሁ ነገር በጣም እንትን ቢሆን ነው እንጂ። ስለዚህ ማንንም ላይ አትናገር ብለው እንጂ ትንሽ አሁን የሆነ ሰዓት እኔ ላይም ቢሆን ብትናደድብኝ ከሆነ ሰዓት በኋላ ስትረጋጋ ደውላ ምናምን ተዋራኝ ነበር ግን

አሁንም በማይመለከቱ አትግኝ ያው የምትለኝ ገባ። ለዛ እንዲህ ረድብን ያረጋት እሱ እዚህ ሲመጣ በእንግዳ ገና ከአዲስ አበባ የመጣ ልጅ በስርዓት እንዶ ቢያጠፋ እንኳን ተቀብለው ነበረ እንት ማለት የነበረባት። እንደዚህ ያደረጋት የሆነ ነገር ቢኖር ነው። በእርግጥ ተደራረበባት እና ትንሽ ተጓዝ። አይልዬ ስለሷ ይቅርታ ጠይቀሃለሁ። ለምን አንተ እንግዳችን እንግዳ ሆነ መተህ

መገፍተርም የለብህም ነበር። ነገሮች እንግዲህ ያሉት ሁኔታዎች ናቸው። ይገባኛል። አንተ ያው ትረዳለህ ብዬ አስባለሁ፣ ትረዳለህ ብዬ አስባለሁ። ስለዚህ ያለውን ነገር እሺ ካለችኝ ሶስት ያንችን ሽ ትላለች

ከእኔ ይልቅ አንቺ አትሻይም አሁን ላይ ጓደ ሰማይ ፍቃደኛ ያደለች ጓለች ጓለች ጓለች እሺ እንዴት አድርጎ እሱ ጋር ያለውን ነገር ላስማማቸው ስለሞተርኩኝ እኔ ማለት ይሄን ሁሉ ጊዜ አብረው ያሳለፉ ሰዎች ልታወቸው አልችልም እንግዲህ እያየሁኝ ዝም ማለት አልችልም አውርተው ፈተው ነገሮችን ያው ጓደኛ ጓደኛ ሰው በማገባው ነገር ለምን ይፈተፍታል እኮ ምን ያስፈተፍታል

አይተው እንግዲህ እነሱን ለማጣላት የተደረገ ነገር ነው ብዬ የማስበው እሱ ስጠይቀው፣ ም ብጠይቀው ያለው ምንድን ነው? ምናልባት ሳታውቅ ወይ የሆነ ነገር ምን ብዬ እንዳይሰማ ለማለት ፈልጌ ነው

ምንድን ነው አሁን የተፈጠረውን ነገር ተናገር። ይሻይልዬ ይኸው መጥቷል።

ትናንትና ከዚህ እንትን ብለሽ አባረሽዋል። ነገርሽ ይኸ ሀይልዬ ይኸዋል። ለኔ ማለት በቃ በሰዓቱ እዝን የተላከልኝ ነበረ የተላከልኝ ነገር ሚሴጅ ነበር ስ ማለት ነው። እና ያ ነገር ነው የረበሸኝ። እኔ አሁን እንደዚህ ማለት አልፈልግም። ትንሽ ከፍቶኛል። በእርግጥ እኔ የገፋኝ እራሱ ጓደኛ ነው በጣም ብዙ ነገር የማካፍለው

በጣም ወደ ጓደኛዬ ነው። ለዛ ነው እኔም እንደዚህ ስሜታዊ የሆንኩት። ልክ እንዳልሰራው አውቃለሁ፣ ግን በቃ በሰዓቱ በጣም ተናድጄ ነበረ። እንደዚህ ሆኛ አላውቅም። እንደዚህ አይነት ጸባይ ማንነትም የለኝም፣ ግን በቃ ስናደድ ደግሞ ምንም በማድረግ አላውቅም። እና ትንሽ ስለ ከፋኝ ነው በሰዓቱ እሱን የሚያስቀየምኩት ለዛ ነው። አሁን እሺ ቦይስ ተላከልሽ

ያ ቮይስ ምንድን ነው? ከማን ነው? አይ አሁን

እነዚህ ሆኖ አያውቅም። ምን ነገር ሆኖ አያውቅም። ም ደግሞ ያንን አዳመጥኩም ሰማ አልነበርኩም። ግን ታዲያ የምትነካሽ መሆን አለበት ይሄ ልጅ። አሁን አምኖሽ ራሱን አምኖ ተማምኖ ነው እኮ አገር አቋርጦ የመጣው። አይደል እንዴ ና ብለሽው አይደለም የመጣው።

ታውቃለህ ዋ እንዳስደበርኩት፣ እና ያንን ግን ደግሞ አንዳንዴ ማለት እዚህ ጋር ቁረህ። አይደለሁም ዝም ብዬ የምጮኸው፣ ምክንያቱም እኔ የተሰማኝ ነገር ስላለ ነው። ኦር እኔ እሱን ለመጣ ልጀስት ሚዲያ ላይ ወጥቼ የተናገርኩት በጣም ወዶ ማምኖ ጓደኛዬ ስለሆነ ስለከፋኝ ነው እንጂ ለእሱ ሌላ ነገር ክፋት አስቤ አይደለም። ግን ደግሞ የሰማሁት ነገር ትንሽ ስለረበሸኝ አሁን ላይ እየተረዳሁ የመጣሁት በቃ የሆነ ነገር እንዳለ ነው እና።

እኔና እሱ ጋር የሆነ ለመግባት የፈለገ ሰው እንዳለ ተረድቻለሁ። ለማንኛውም ግን እኔ ምን እንደምል አላውቅም። አጥፍቻለሁ ማለት በእርግጥ ሚዲያ ላይ ማውጣት አልነበረብኝም። እንደዚህ አድርጌ አላውቅም። እውነት ለመናገር እንደዚህ አድርጌ አላውቅም። እኔ እና ትናንትም ደግሞ ትንሽ ከሥርዓት የወጣ ነገር ነው ያደረኩት

ያ ነገር ደግሞ ትንሽ ደብሮኛል ተሰምቶኛል። እኔም ደግሞ ልክ አልነበርኩም። ትንሽ ስሜታዊ ሆኜ ነበረ በሰዓቱ እና እንደዛም ሆኜ አላውቅም። ግን በቃ አንዳንዴ ደግሞ ስናደድ እና ልክ አይደለም። ዋናው ነገር ሰዎች ማለት ሊገቡ እንደሚችሉ መረዳትሽ ነው፣ ነገር ከዚህ የሚከፋ ነገር ሊሰሩ ስለሚችሉ። ትክክል። ልክ ነው፣ ልክ ነው። እረዳሻለሁ ነው እኔም ቦል በሰዓቱ ብሰማ ምናምን

ልናደድ ይችላለሁ፣ ግን አሁን ዘመኑን እንደምታውቂው ከዚህም የከፋ በቮይስም፣ በፎቶም በምንም ሊሰራ ይችላል። በቃ አንቺ ደግሞ ለቴክኖሎጂ ቅርብ ሰውነሽ የተላከልሽ ቮይስ ሁሉ እውነት አይደለም። በዚያ ቼክ ማድረጊያ እንትኖች አሉ። እሱን በእርግጥ እስከዛሬ አልነገርኩሽም፣ ግን አሁን እንደዚህ ነገር ሲለኝ ማረጋገጫ አለ። እሱን ቼክ ማድረግ ትችያለሽ። ግን በቃ ችግር የለም ተቀብይሻለሁ።

እኔ እንግዲህ በራሴ በጣም ቅር ብሎኛል። ለምን ትናንት አለመኖሬ ነው የከፋው። እኔ ልጅ እንግዲህ እንግዳችን እንግዳሽ ነው። እሱም አንችናነ ራሱን አምኖ መጣለው እንኳን ሳይ በማያቅበት በማያቅበት ተጎዳች በሚል ሆኖ ነው የመጣው። ያውቃል እሱ ማን እንደሆነ ራስ

ስለዚህ ይሄ ልጅ ከዛ አገር አቋርጦ የመጣው ምን ሌላውን ሌላው ንግድ የገፋ አድርገሽ ሲመጣ ተቀብለሽ ለምን እንዲያረከኝ ብለሽ በጠረጴዛ ዙሪያ ቁጭ ብላችሁ አታወሩም ነበር? እየገፈታተርሽ ከዚህ እንግዳው ልጅ የት ይግባ ብለሽ ነው ምታባ እችልባት ኖር። አሁን ምን ሊሆን ነው ይሄ ልጅ? ይሄ አግባብ ነው? ለአንቺ የሌለ ባህሪ ነው ያሳየሽ። ሁለተኛ እንዲያን ነገር እንዳይለመድ። አዎ ሶስተኛ ሰው ሊገባ ይችላል፣ ሊገባ እንኳን

ማለው ምንድነው የሚለው አብረሽ ከሱ ጋር መጨረስ እንጂ ሁለተኛ እንዲያን ነገር እንዳይነት እንዳይ ደግሞ ሀይልየም አንተም እግዚአብሔር ይስጥ። በጣም አመሰግናለሁ። በእውነት ምንም በማታቀበት አሁን አርባ ነው ታቃት በስም ነው ምታቃት አይደል? አዎ። ግን ለው መጣ፣ እኛም ሳናስብ ግን አሁን በጸም መጣ። እግዚአብሔር አምላክ ደስታውን ይስጥ። ሌላ ምንም የምለው ነገር የለም። እኔም ደግሞ

በጣም ይቅርታው ማለት እፈልጋለሁ። ልክ አላደረኩም። እኔም የሰማሁት ነገር ምናምን ወሰን ያ በጣም መውደው ማከብረው ወንድሜ ነው። ሶሲን ራሱ በጣም ይቅርታ። እንግዲህ ይልይ

ሀሳቦች እናንተ ለሚቀርታ ማለት ፈልጋለሁ። እኔ ደግሞ ለተሳደብኩኝ በጣም ይቅርታ። የነበረው ነገር እንትን አንዳንድ ነገሮችን በውስጥ እንጨርሰዋለን። አሁን ያመንኩት ነገር ቢኖር በውስጥ መጨረስ ነበረብኝ፣ አንዳንዴ ነገሮች ሲደራረጉብኝ ስለዚህ ነው በጣም ይቅርታ ማለት ፈልጋለሁ። የሌለብኝና ምን ያሳየኝ ነው። በጣም ይቅርታ

እንግዲህ ቤተሰቦችሽን አሳዝነሽ ከሆነ ያቸው እኔ አንድ ነገር የምለው ምንድነው፣ ቤተሰብ እዚህ ጋር ምናልባት ሄሉ ዛሬ በንዴት ተገፋፍታ ምንም የማያውቀው ሊልም ላይልም ይችላል፣ አላውቅም። እነሱ አውርቶ የጨርሱት፣ ግን ሶስተኛ ወገን የሚገባ አይጠፋም። አሁን ችግር ፈጣሪ ማለት ሶስተኛ ወገን እና ለሌሎቻችሁም ትምህርት የሆናችሁ ምናልባት ሶስተኛ ወገን የሚገባባችሁ ከሆነ

እናንተ ሁለት ሰዎች አብራችሁ ቁጭ ብላችሁ ጨርሱ፣ ነው ማለት በቃ አይሻልም? አትደባበቁ። እሺ፣ እኔን እንዲህ ብሎኝ እያል መዘመዝን በውስጣችን ከምንይዝ ለምን አንተ እኔን እኔን አልከኝ አንቺ ለምን እኔን እኔን እየተባባላችሁ የራሳችሁ

ችግር ፍቱ እንጂ ሶስተኛ ወገን እንዲያደረገ ብላችሁ በሶስተኛ ወገን እንዳትመሩ አደራ ነው የምለው። እንግዲህ እግዚአብሔር አምላክ ሰላሙን ጤናውን ይስጥ። ሶሴም እግዚአብሔር ይስጥ። እናመሰግናለን። ደስ ብሎኛል በጣም ምንድን ነው የምትጋብዥ? እንኳን አደረሳችሁ። ለማንኛውም እንግዲህ የዛሬ ሳምንት ደግሞ ለትንሳኤው በሰላም ያደርሰን። በጣም ወዳችኋለሁ ሁላችሁንም።

ለማንኛውም ቤተሰብ እንግዲህ እግዚአብሔር ይመስገን ነገሮች ተፈተዋል። ያው አንዳንድ የቀሩት ነገሮችን በውስጥ እናወራለን። እስካሁን ድረስ ያው በቪዲዮ ያስቀየምናችሁ ምናምን በጣም ይቅርታ እና መሰግናን እንወዳችኋለን። ቻው